ሰላም፣ ውድ ተከታታዮች፣ ማሜ ሶዶ ሶስተኛውን ዙር ወደ ዱራሜ ነበር የላክነው። በነገራችን ላይ ሁለተኛውን ዙር ከጅቡቲ ተስፎ እስካሁን ድረስ መጥቶ አልተቀበለም። ትላንትና አጋጣሚ ላይቭ ላይ የሆነ ነገር ሹክ ብሎልን ነበረ ልጄን እልክላለሁ እኔ አሁንም የጫንኩት ወደ ሶማሌ ክልል ነው ስለዚህ ቶሎ ላልደርስ እችላለሁ ስለዚህ እኔ በውክልና ልጄን እልክላለሁ ማሚ ሶዶ ብሎልናል ላይ ብላ ያላችሁ ሰዎች እናንተ እሱን አዳምጣችሁታል እኔም ዩቲብ ላይ ፖስት አድርጌላቸው ዩቲብ ላይ ገብታችሁ ማዳምጥ ትችላላችሁ ያው እሱ እስከሚመጣ ድረስ ይህንን የሶስተኛውን ዙር እድለኛ የሽኝትና የፎቶ ፕሮግራም እያደረግን ነው ያለነው በጉጉት ስትጠባበቁት የነበራችሁትን የሶስተኛውን ዙር እድለኛ ከዱራሜ ወደ ላይታ ሰወዶ ቤኪ መቷል። ቤኪን ልታይቱ ነው ማለት ነው። ቤኪ ቤኪ እንኳን ደስ ያለህ። ሰላም ነው? ከየት ነው? ከዱረሜ ና እሱ እስኪ ጋር ጠቃ በል። ችግር የለውም። ከዱረሜ እንዴት ነበር የቆረጥከው? ብዙ ጊዜ ሲከታተል ነበር። ያው ዝም ብዬ እቆርጣለሁ። ሁሌ ነው የሚቆርጣው። ታማኝነትን ስለሚያወቅ ሁሌ እቆርጣለሁ። ዱራ አንድ አምስት ስድስተኛው ነው መሰለኝ። በላይ ነው ከዛም በላይ ነው። ያው እንደዛ ነው ማለት። ብዙ ጊዜ ታማኝነትን በተግባርም አይቻለ። አመሰግናለሁ። ትላንትና እጣ ሲወጣ ላይቭ ላይ ነበርክ ወይስ እንዴት የወረስ ነው? ላይቭ ላይ አልነበርኩም። ያ እሱ ሲሰራ ነበር። ጎደኞቼ ነበሩ፣ ሶስት ጎደኞቼ አብረን ስንጫወት፣ እጣ ያነሳው ልጅ መሰለኝ የደወለው። ከዛ በኋላ አንተ ትደውላለህ ያለ አንቴም ደውልክ። በጣም ነው ደስ ያለኝ። እንግዲህ እንኳን ደስ ያለ የ የሶስተኛ ዙር እድለኛ ከዱራሜ ወደ ላይ ተሶዶ ከጭ ከቻሳ ብሎ ሀሳቡን በእንደዚህ አይነት መልኩ ገልጾልናል ማለት ነው። አጋጣሚ ላይፍ ላይፍ አልነበረም እጣውን ያነሳለት ልጅ ደውሎ እንኳን ደስ አለህ ወንድሜ አንደኛ እጣ አውጥቼልሃለሁ ምናምን እያለት ነበር። አዎ እንደዛ ነው ያለው። አዎ በሰዓቱ እኔም ደውል ብዬ ስልኩን ላይፍ ላይፍ እዛ እጣ እያወጣሁ ነበር ስልኩንም ሲቀባበል የነበረው እና የሶስተኛ ዙር አፓች 00 አፋች ባለቤት ሆኗል። ምን ተሰማህ? በጣም ደስ ብሎኛል። በጣም እንግዲህ አዎ ከልክ በል ከልክ በላይ ደስ ይላል። አየህ እንኳን ደስ ያለህ። እስኪ በእናንተ አገር ቋንቋ ብዙ በዚህ ብዙ ቤተሰቦች አሉኝ ወደ እናንተ አካባቢ

ከተማ ውስጥ ፊትለፊት ሸቀጣ ሸቀጥ ዱራሜ ያላችሁ የማሜሶዶ ቤተሰቦች፣ በነገራችን ላይ ዱራሜ ላይ በጣም ብዙ ቤተሰቦች አሉ። በቪአይፒ በጣም ብዙ ናቸው። በዚህ ደግሞ በሞተርም ደግሞ ያለፈውም ዙር ዱራሜ ነኝ ብሏል። ተስፋዬ ነግሮኝ ነበረ ከጅቡቲ የተሳቢ ሹፌር እኔም መኖሬ ወደ ዱራሜ ነው ያለው። ምናም ብሎኝ ነበረ ትናንትና ላይ ብለ አጋጣሚ ጌስት አስገብቸው ነግሮኛል። እና እድል ይሄን ይመስላል እድል እብድ ናት። እንዴት አገኘኸኝ ማሜ ሶዶ? እንዴት አገኘ? በጣም ጥሩ ነው። ያው ጠርቶኛል ጣርቶኛል። እንግዲህ መጥቼም በጥሩ ሁኔታ ተቀብሎናል፣ ታታቀብሎናል እንግዲህ ደስ ብሎኛል። ልጁ ጸባይ ሁሉ ደስ ይላል። በጣም ደብስ ደስ የሚል ሁላችሁም ሞክሩ፣ እድላችሁም ሞክሩ። አንድ ቀን ይወጣላችሁ እንደኔ አንድ ቀን እድለኛ ትሆናለች። እጣ ቁጥር ስንት ነበረ? ሀያ አምስት ቁጥር አንደኛ እጣ እድለኛ በመሆን ከዱራሜ ወደ ላይ ታስወደው የመጣውን የሦስተኛውን ዙር እድለኛ ቤኪ ቤኪ ነው፣ ስም በቀለ ከዱራሜው ላይ ታስወደው መጥቶ ያው ንብረቱን በእንደዚህ አይነት መልኩ ተረክቦናል ማለት ነው። ቀጣይ ዙር አለ፣ እያለቀ ነው ያለው ንብረት ላይ ውጣው፣ ያንተ እኮ ነው ከዚህ በኋላ ከጓደኞቹ ጋር ነው የመጣው አይደል? እስቲ ኑ ሀሳብ ስጧ አስተያየት እንዴ? ምንድን ነው ደስ ደስታ የጋራ አይደል እንዴ እ እ? ምን ተሰማህ በጣም ደስ ተሰምቶኛል። ለጓደኛዬ በመድረሱ በነገራችን ላይ የሆነ ልጅ ኮሜንት ላይ ሃያ አምስት ቁጥር እድለኛው ጓደኛዬ ነው ምናም ብሎ ኮሜንት ጽፎልኝ ነበር። አዎ፣ እውነት ነው። ላይ እኔ አላውቅም፣ ያው እኔ ኮሜንት ስላነበብኩ ነው በሆነው አጋጣሚ። እና እናንተስ እየሞከራችሁ ነው? እየሞከርን ነው። አዎ፣ ለወንድማችን ስለደረሰው በጣም ነው ደስ የሚለኝ። እድላችሁን ሞክሩ። ቴሌግራም ላይ ሴቭ አድርጋችሁ ሃይ ብቻ ስትሉ ሊንክ እና አካውንት ያው እሱ ያውቃል፣ ከኔ ጋር ያው እናንተም ያው ልትኖሩበት ትችላላችሁ። ብዙ ሰው ስላለ ላላስተውስ ትችላለህ። አንድ ቀን ደሞ እድለኛ ሁናችሁ እንደሱ መታችሁ ያው ዜሮ ዜሮ ከቤቱ መረከብ ይቻላል። ይመቻችሁ፣ ይቅናችሁ፣ ወዳቸዋለሁ። መልካም መንገድ ደግሞ እንዲሆንላችሁ እመኛለሁ። ያው መቼስ ይዛችሁ ነው የምትሄዱት። ይዘን እንሄዳለን ብላችሁ ቆርጣችሁ ተነስታችሁ መታችኋል። ወደ ዱራሜ ደግሞ ገብታችሁ በፍቅር ያው በሰላም እግዚአብሔር ወደ ሀገራችን ገብተናል እናመሰግናለን፣ መሰግናለን የምትል ቪዲዮ ደግሞ ትልኩልኛላችሁ። በጣም ደስ ይላል። ያው ይመቻችሁ፣ ወዳቸዋለሁ፣ ወዳቸዋለሁ፣ ወዳቸዋለሁ። ያው ወስ ሦስተኛ ዙር እድለኛ ቤኪ ከ ዱራሜ ወደ ላይ ታስወዶ መጥቶ በእንደዚህ አይነት መልኩ ንብረቱን እየተረከበ ነው የሚገኘው። ንብረቱ ሰጥተናል። አራተኛውን ዙር ጀምረናል። እያለቀ ነው ያለው። መቁረጥ ትችላላችሁ የትም ሆናችሁ። ይመቻችሁ፣ ይቅናችሁ። ማሜ ይስወዱ